ሰላም ሰላም ሰላም ሰላም ሰላም ሰላም፣ ውድ ፋሚሊዎቻችን እንዴት ናችሁ? ደና ናቸው፣ አማን ናቸው። እኛ በጣም ደና ደና ደና ነን፣ እግዚአብሔር ይመስገን። እንግዲህ የዱባይ ቆይታችንን በጥሩ ሁኔታ አገባደናል፣ ጨርሰናል እንደምታዩት ማለት ነው። ዛሬ ጦር ሜዳ ውስጥ ያለን ነው የሚመስለው። በቃ ሻንጣ ተሸክመን የሆነ ነገር ምናምን። ሻንጣም ትንሽ በዝቶብናል። ኪሎን በዛ ብለው እንዳይመልሱን ፈርተናል ምናምን እና እንግዲህ እነ ጽጌ ሩታና ሜሪ በሌላ መኪና እየመጡ ይገኛሉ። እና እንግዲህ ዱባይ ላይ ምርጥ ቆይታ ነበረን። ምርጥ አቀባበል አድርጋችሁልናል። በጣም በጣም በሚገርም ሁኔታ አሳልፈናል፣ ደስ ብሎናል። በሚያሳዝኑ ሁኔታ ግን ይሳቅን አሁንም ጥለነው ልንሄድ ነው። ይሳቅ እንግዲህ ትኬቱ ዛሬ አይደለም ከአንድ ሳምንት በኋላ ነው እና ባለፈው ጥለነው እንደመጣን አሁንም ጥለነው ወደ ሀገራችን ልንሄድ ነው። እዚህ እንግዲህ ሙቀቱ ምናምን ምናምን በዝቶብን ቪዲዮ መቅረጽ አልቻልንም። ያው እናቸው እነ ጥኬት ጥራቸው እንግዲህ ፋሚሊዎች፣ እዚህ ሙቀቱ ምናምን ስለበዛብን ቪዲዮ መቅረጽ አልቻልንም ነበረ። እንግዲህ አሁን ግን ቪዲዮ ከዚህ በኋላ ኢትዮጵያ ላይ በደንብ የምንቀርጥላችሁ ይሆናል ማለት ነው። ደክሟችኋል። ሩታም ጽጌም ሁሉም በጣም ደክሞታል። እንግዲህ ፋሚሊዎች፣ ምን ማድረግ አይቻልም። ሁሉም ተቻኩሏል። ምን ልበላችሁ፣ ቃላት አጥሮኛል። ስለናንተ መናገርም አልችልም። የምር ነግራችሁ፣ ምርጥ ምርጥ ኦዲንስ እንዳለኝ በደንብ አረጋግጫለሁ። እና ይሳቅ ግን ምን ተሰማ እስኪ አንድ ካንደኛ ዱባይ በነገራችን ላይ በጣም ማለት በጣም ደስ የሚል ሀገር ነው። ሲሄዱም እኔ ሀሰል ላይ ነበርኩኝ እንግዲህ አልተሳካም። ስንመለስም እንደዛው ማለት ነው አልተሳካም። ምንም ማድረግ አይቻልም። ሰዓቱ ወለም ነው የሚለው በቃ እዛ አንድ ቀን ሙሉ ማለት ነው ወይ አይነጋም እን ወይ ደግሞ አይመሽም እን ምናምን የምትሉበትን ማለት ነው እዚህ ሳምንት ላጥ ቶሎ ነው በቃ እዚህ የምታረጀው ለማንኛውም ሌላ ነገር ደግሞ ማለት ነው ኪስህም እንደዛ ወዲያው ቶሎ ነው ላጥ የሚለው በጣም ግራ የተጋባ ነው። በምንድን ነው መሰላችሁ፣ እነሱ ቀድሞውኝ የመጡት ሳምንት በፊት ነው። እና ደግሞ ምን ተፈጠረ መሰላችሁ፣ እኔም ትኬት የምትቆርጠው ልጅ ጋር እነሱ ለወር ነበር የቆረጡት። ሳምንቱን ግን ሚስ አድርገውት ነበር፣ ጨርሰው ነበር ማለት ነው። እኔም ሲሄድ መጀመሪያም የነገርኳት እንግዲህ ለወር ነው ብያት ስለነበረ ማለት ነው እንዳጠጋጭ አንድ ወር ሙሉ ይሰኝል እንዴ፣ አንድ ወር ሙሉ ቆረጠችውና አንድ ሳምንት ያው ቪዛም ገና ስለሆነ ማለት ነው። ከነሱ በኋላ ነው ቪዛ የመጣው። የነሱን ማድረግ አሁን ጨርሶ አሉ አንድ ሳምንት ብቻውን ልንቀጣው ነው የመጣት ፋሚሊዎች ጠይቁት

ሁላቸውም ሄደዋሉ። ብቻዬን እዚህ ቀርቻለሁ። ያው ብቻዬን ያለሁት ያው ብቻዬን ያለሁት እየገባን ይኸው ይሄ ክላስ ባዶ ነው። የሉም፣ ጥለውት ሄደዋል። ይኸው እዚህም የሉም፣ እዚህም የሉም። ሁሉም ጋር ባዶ ነው። ብቻዬን ነኝ ገና ሁለት ሰዓት ውስጥ በሶስት ሰዓት ውስጥ በጣም እኮ ነው የምገርበው የብቸኝነት ስሜት ተሰማኝ፣ የሚባለው እንደ አጋጣሚ ተረስቶ ያው እዚህ ዱባይ ስመጣ የምታስታውሱ ከሆነ ቀድመውኝ እነ አብረሽ እና ነዳኒ ሁሉም መጥተው ነበረ። ቀድመው የኔ ቪዛ ቀርቶ ነበረ ከሳምንት በኋላ ነው የኔ እንትን ያለውና ከመጀመሪያ ጀምሮ ለአንድ ወር ነው ቆይተን የምንመጣው እየተባባልን ስለነበረ ሚስ አንደርስታንዲንግ ተፈጥሮ ነው። የእነሱን ሳምንት ሳይቆጠር የኔን ቲኬት ራሱ የቆረጠችልኝ አስረዝማ ቆረጠችው ማለት ነው። አንድ ወር አደረገችው። ከዛ በኋላ ስንነሳ ነው ጉዳችንን ያስታወስ ነው ለካ የኔ ገና አንድ ሳምንት ይቀረዋል። አንድ ሳምንት ሙሉ ከጸሐዩ ጋር ብቻዬን። እንግዲህ ምን ለሆን ነው ይላል፣ ካሜራ ማኔ ይላል። ማውራት እራሱ ከበደኝ እኮ አይገርም ማለት ምኑን ምኑን ምን ላውራ። የሆነ ሰዓት ላይ እንደው በቃ እታች መውረድ እንኳን ምግብ ቤት መሄድ እንኳን ቢደብረን ምናምን ራበኝ ምናምን ስላት ሩታ ተነስታ ምናምን ይሄን ነገር ሰርታ ምናምን ፈዋርጋ ታቀርብልን ነበር። ሲደብራችሁ ምናምን ሰብሰብ ብላችሁ ትጫወቱ ነበር። ሳምንት ምን ናደረግ እንደሆነ አላቅ። እንግዲህ ወይ ትኬቴን ወደዚህ አስቀድሜ ቆርጬ ይመለሳለሁ ወይ ደግሞ እንግዲህ እንደ ሁኔታው እንደሚሆን እንደሚሆን እናደርገዋለን ማለት ነው። ለማንኛውም ሸኝቻቸው መጥቻለሁ የዛሬው ጸሀይ ግን አይነገርም ማለት አይነገርም በቃ አዛ የሆነ ጸሀይ ነው የእውነት በጣም በሚገርም ሁኔታ እንግዲህ ይሄ በፊት የሚነገረኝ የነበረው ስትወጣ ምናምን ፀሀዩ ይገፋል ወበቁ ይገፋል የሚባለው ያየውት ይገፋኝ ገና ከኤርፖርት አስገብቻ ስወጣ ስንገባ እንደም አየሩ ደህና ነበር ልክ ስንወጣ ከሆነ ደቂቃ ከሆነ ሰዓት በኋላ ገፋኝ ያው እኔ ትንሽ ሰውነቴ ደንደን ያለ ምናምን ስለሆነ ቻልኩት፣ እንጂ ሌላ ትንሽ ቀጠን ያለ ሰው ምናምን ቢሆን ኑሮ እንት ብሎት ነበረ፣ እርግጠኛ ነኝ። እዚህ መጥቼ መቼም ክላስ ውስጥ ክላሶች ውስጥ ገብቼ እተኛለሁ አይደለም። መተኛው በቃ እዚሁ ነው፣ በቃ እዚሁ እገባለሁ። ክብር እዚሁ ነው ምተኛው። ውስጥማ ከገባው የበለጠ ያጨንቀኛል፣ አለ ምናምን ጥሩ አይመጣም። ሶ ዱባይን እንግዲህ በሳምንት ዱባይ መንቆይ ከሆነ ዱባይን እንዴት ነው ብቸኝነትና ዱባይ የሚለውን እንግዲህ እናሳያቸዋለን ብለን እንገምታለን። የእውነት ወሬ ጠፋብኝ፣ ምን እንደማውራ ግራ ገባኝ። ይመስለኛል ውስጤ ቅር ባርባር ነው ባር ባር ባር እያለው ስለሆነ ሊሆን ይችላል ውስጤን ማውራት የከበደኝ። ቆይ ምንድን ነው ማድረገው? አንድ ሳምንት ሙሉ አገሬ ላይ ራሱ አንድ ሳምንት ሰው ሳታገኝ ምናምን የለም እኮ። አይሆንም። ቤት ውስጥ አንድ ቀን አትቀመጥም አገሬ ላይ። እዚህ ደግሞ ምንድነው ማለት? ጉድ እኮ ነው። ወይስ እዚሁ ምናምን ተፍ ተፍ ብዬ በቃ እዚሁ ስራ ልጀምር መሰለኝ። በቃ ዱባይ አልመለስ እንዴ? ምን ትላላችሁ? ሀሳብ አስተያየት ስጡኝ። አሪፍ ነው እያላችሁ ነው መሰለኝ። ግን ፀሀዩ በነገራችን ላይ ጸሀዩ ያለንበት ጊዜ እዚህ ዱባይ ለሚኖር ሰው ገና ነው። አሪፍ አሪፍ የሙቀት ሰዓት ነው። ከዚህ በኋላ ከአንድ ወር በኋላ ደግሞ ሌላ ታሪክ ይፈጠራል እያሉ ነው። እና ያን ታሪክ ሳላየው ራሱ ብሄድ ደስ ይለኛል። ትንሽ ባየው አሪፍ ነበር። ትንሽ ግን አፈርከድሜ ነው የሚያበላህ ያዳፍሃል አሉ። እንጀራ በልተህ አይቻልም። የሆነ ሩዝ የሆነ ምናምን የሆነ ምናምን ካልበላህበት ምናምን በወተት ምናምን ካላረከው በእንጀራና በሽሮ ኢትዮጵያ ላይ እንደለመድ ነው። አይሆንም። አትችለው ለማንኛውም እንግዲህ በሰላም እንድትገቡ መልካም ምኞቴ ነው። በሰላም ገብታችሁ እንደምትደውልኝ እንሻላ። ምንም ነገር አይፈጠርም እንግዲህ በሰላም ይገባሉ ብዬ አስባለሁ። ይመስለኛል። ዱባይ የሶስት ሰዓት ምናም በረራ ነው። አለ ሶስት ሰዓት ምናም ካሜራማን አለ ሶስት ሰዓት ተኩላ ሶስት ሰዓት ተኩል በረራ ነው። ስለዚህ በሰላም ይገባሉ። በጣም ደክሟቸው ነበረ። ሌላ ታሪክ ውስጥ ነበሩ። በነገራችን ላይ የለም አብረሽ ከኔ እኔ በነበርኩበት መኪና ውስጥ ነበር ስንሄድ፣ ቢያንስ እንደሆነ ደህና ነበርኩ። የለም እሱ እንቅልፍ ማለት ነው እብድም ጅልም አድርጎት ነበር። በቃ ተዳፍቶ ነበር ማለት ትችላላችሁ። የለም በቃ አየር ላይ ነበር እየተኘ ነበረው። የሆነ ሲንገጃገጭ ምናምን ይነሳል። ያው ዱባይ ላይ መንገጃገጭ ምናምን የለም። በእርግጥ ምናምን ግን የሆነ ከርብ ላይ ምናምን ነቃ ይላል። ያው ሰመመን እንቅልፍ ሲሆን እና ታቆት የለም። እንደዛ እየሆነ ነበር። ሁሉም ግን በቃ ደክሟቸው ነበር እና እዚህም ያው ሙቀቱ ታውቃላችሁ፣ ጅል ነው የሚያደርገው። ጅል ጅል አይገልጸውም፣ በቃ ጅልም ጅላንፎም ጅላ ጅልም ያደርጋል። እዚህ ያለው ፀሐይ ልነግራቸው አልችልም። እኛ በዚች ጊዜ ውስጥ እንደው ዝም ብለን እንዲ ጥላጥላውን እያለን ምናምን ያየ ነው። እዚህ የሚኖሩ ሰዎች እንዴት እንደሚሆኑ በጣም ግራ ይገባኝ እሱ ነው የእውነት። በዚህ ሙቀት ዋው! እንደው ችሎት ሆናላ ይስጣቸው አላ ይርዳቸው ማለት ነው። እንግዲህ ምንም ላይችል አይሰጥም በርግጥ። ይህንን ፀሐይ ሙቀት ተቻችለው የሰው ሀገር ላይ የሚሰሩት በጣም የእውነት ከባድ ምስጋና ያስፈልጋቸዋል ምስጋናም ያስፈልጋቸዋል እንሻላህ ደግሞ አንድ ቀን ደግሞ ይሳካል ወደ ሀገራችሁ ገብታችሁ እንግዲህ ይህንን ሀስልና ይህንን ድካም የምትናገሩበት ጊዜ ይኖራል ብዬ ገምታለሁ ሶ ወደ ሮዝ ቤት ብንሄድ ምን ይመስላችኋል ደግሞ እኔ የሚገርመው ማለት ነው ሁሌ ምናምን በምንድን ነው ሞፍረው ምናምን ብዬ ስጠይቃቸው ሩዝ እና ወተት ምናምን ምናምን ሩዝ እየበላ ወተት ጠጣበት ሂሉ ነበር። እዛ አዲስ አበባ ራሱ ይሄ ዋናው ሀገር መጥቼ ሩዝም በልቻለሁ። ስንት ቀን? ሶስት ቀን ነው አራት ቀን በልቻለሁ። ወተትም ጠጥቻለሁ፣ ቢያንስ የተወሰነ የለም። ግን ያው ፌቨራይታችን እንጀራና ቲማቲም ስለሆነ በየአይነት ነበር እየበላን የነበር ነው። እስከ ዛሬ በእርግጥ ብዙ ብዙ አልበላንም። ሶ እታችን እንውረድ ና መኪና ምንደውል